በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚ አብሔር በሰማያት ለዘ አብጽሐነ እስከዛቲ ሰዓት እስከዚች ዕለት እስከዚች ሰዓት ላደረሰን ለልዑል አምላካችን ቅዱስ እግዚ አብሔር ክብር ምስጋና ይድረሰው። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችው? እንደምን አረፈዳችው? እንደምን እስከ ሳት ቆያችው? አሜን። ሳይገባ እንዲገባን አድርጎ በቸርነቱ እና በምሕረቱ ጠብቆ በኃጢአትና በክፋት ባለቀው እድሜያችን ላይ ቤችን የንስሐ እድሜ ትሆናችሁ ብሎ ለዚች ዕለት ለዚች ሰዓት ያደረሰን ለልዑል አምላካችን እግዚአብሔር ስሙ በድጋሜ ክብር ምስጋና እይድረሰው። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ አቁራሪተ መዓት ሰዓሊተ ምሕረት መዝገበ ረድኤት ምዕራገ ጸሎት እመቤታችን ወላዲተ አምላክ ድንግል ማርያም ረድኤት በረከቷ ይደርብን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየ ክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእመቤታችን ለድንግል ማርያም በዓታ ለማርያም ወርሃዊ መታሰቢያ ክብረ በዓል አደረሳችሁ አደረሰ። እንዲሁም በዛሬው ዕለት ታስበው እና ተከብረው ለሚውሉ ቅዱሳን ሁሉ ወርሃዊ እና ዓመታዊ ክብረ በዓል እንኳን አደረሳችሁ እንኳንም አብሮ አደረሰ። ይህም የእመቤታችን የወላዲተ አምላክ የድንግል ማርያም ፍቅሯ በረከቷ ይደርብን፣ የቅዱሳ ሁሉ ረድኤታቸው ይደርብን፣ ቃል ኪዳናቸው አይለየን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰልሱ ለመጋቢት በዛቲ እለት ከሆነ እረፍቱ ለብፁዕ ወቅዱስ አባ ቆዝሞስ አንድ አምላክ በሆነ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ሶስት በዚች ቀን በእስክንድሪያ ለተሾሙ ሊቃነ ጳጳሳት ሀምሳ ስምንተኛ የሆነው የእስክንድሪያ ሊቀ ጳጳሳት ብፁዕ ወቅዱስ አባ ቆዝሞስ አረፈ። ይህም አባት እውነተኛና ንጹሕ የዋህ ርህራየው የበዛ የቤተ ክርስቲያንንም መጻሕፍትና ትርጓሚያቸውን የሚያውቅ ነበር። ይህም አባት እውነተኛና ንጹህ የዋህ ርኅራየው የበዛ ርኅራየው የበዛ የቤተ ክርስቲያንንም መጻሕፍትና ትርጓሚያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊው ማርቆስ መንበር ላይ የሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በአስራ ስምንት ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመም ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔር እና በጥበብ ጠበቃቸው። በእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ማዳሪዎች ይሰጣቸው ነበር። ደግሞም ለቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድሎውንም ባየ ጊዜ ሰይጣን ያለ ሐዘን አልተወውም። ነገር ግን የሚያሳዝንበትን ምክንያት በላዩ ላይ አመጣ። ይኸውም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሱ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆቼ በፊትህ ናቸው። አንተም ለመንግስት የሚሻለውን አውቀ ከሁለቱ አንዱን ከእኔ በኋላ አንግስ አለው። ንጉሱም ካረፈ በኋላ ጳጳሱ መኳንንቱና የጦር ሰራዊቱ አለቆችና የመንግስት ሰራዊት አለቆች ተማከሩ። እርስ በእርሳቸውም ለመንግስት የሚሻል የሚያል ሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው፣ በኢትዮጵያ መንግስት ዙፋን ላይም አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያችን ወራት ከሶርያ ሀገር በሆኑ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስን ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸው ክፋት አባረራቸው። ከዚህም በኋላ አንዱ ጳጳስ ሁለተኛውም ረዳት ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሑፋቸውም እነርሱ ከእስክንድሪያው ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሑፍም እኛ ያልሾምነውና ወደ እናንተ ያላክ ነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይህ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነተኛ የሾም ነው እና ወደ እናንተ የላክ ነው እውነተኛ ነው አሉ። ሁለተኛም እንዲህ ብለው ጻፉ ጳጳሱ ጴጥሮስ ታላቁን ስቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ ነው አመጽ ነውና፣ እሊህም ክፉዎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ሥራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻው ይኖር ነበር። እነዚያንም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ እሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሱ ወንድሙ ጋራም ጦርነት ደግሞ ገጥሞ ድል አደረገው። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ጥቂጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ ሀገር ሸሽቶ ሄደ። ክብርግባውና እና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤም በመጽሐፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ፤ ግን ሞቶ አገኙት። ይህም ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾሙላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 9 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለሰማንያ አራት ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም ነበር። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፈንታ ጳጳስ ሆነ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትን ሥርዓት ተላልፌ ይህን ልሰራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላችሁም ሊቀ ጳጳሱን እለምነዋለሁ ከዚያም በኋላ ወደ እናንተ መለሳለሁ እያለ ንጉሡን ማለደው። ንጉሡን ወደ ግብፅ እንዲሄድ አላጸናበተውም። ያለ ውዴታው ወስዶ የጵጵስናውን ልብስ አለበሰው እንጂ አለበሰው እንጂ የጵጵስናውንም ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱን ዘመነ ዘመን ደህንነትንና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርንም አስራ ሁለት ዓመት ኖረ፣ በሰላም አረፈ። እግዚአብሔር አብሔር በጸሎቱ ሁላችንን ይማረል በዘላለም አ! ሰላም እብል ለሊቀ ጳጳሳት ቆዝሞስ ስባተ ልዑል ዘይጨድስ አምሳለ ኪሩቤል በዜማ ለምክንያት አህዱ ለብሔር አጋዚ አመት ተቃወማ በብዛ ሲመቱ ለቤተ ክርስቲያን ሰላማ ወለእብሬቱ ዘሰናይ ፈጸማ። በዚችም ቀን ከፍኒዎስ ሀገር የሆነ አባ ሰበርፎኒዎስ አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሚን።

የሰማነውን በእዝነ ልቡናችን ያሳድርብን አምላካችን። ቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። የእናታችን የወላዲት አምላክ የድንግል ማርያም ፍቅሯ በረከቷ ይደርብን። ቃል ኪዳናቸው አይለየን፣ ልጃቸው ያማሉ። አምላካችን እግዚአብሔር ፍጻሜያችን ያሳምርልን። ያው እንግዲህ እግዚአብሔር አምላክ ወዶና ፈቅሮ በህይወት አቆይቶ በየዕለቱ በየዕለቱ የቅዱሳንን ታሪክ እንድንሰማ በቅዱሳን መከራ እንድንጽናና፣ የእነርሱን ተጋድሎ የእነሱን መከራ መቀበል እያሰብን በእኛም ላይ ያለ አቅማችን የሚደርሰውን እግዚአብሔር አምላክ እያስታገሰልን እግዚአብሔር አምላክ ከፊታችን እየቀደመ ጠላት ዲያብሎስ መልካም ስንሰራ የመልካም ስራ ሁሉ ጠላት ነው እና እሱ አያልፍም፣ አያርፍም፣ አይተኛም። ምንም እንኳን እሱ ራሱ ተገልጦ ባይመጣም በልቡሳነ ሥጋ ላይ እያደረ በልዩ ልዩ ምክንያት የፈጠረ የሰውን ልጅ ይተናኮላል ማለት ነው። አብሶም መልካም ለሚሰሩ ሰዎች በጣም ፈተና ይበዛባችኋል። እነዚህ አባቶቻችን ለቅዱስ ጴጥሮስ እና ባቆዝሞስ የደረሰባቸውን ፈተና በዚህ በስንክሳር ላይ ሰምታችኋል ወገኖቻችን። በጣም ከባድ ነው፣ በጣም ከባድ ነው። የሐሰት ደብዳቤ ይጽፋሉ። በሐሰት ተመካክረው ማለት ነው። በሐሰት ተመካክረው ይጽፋሉ። እኔ የሚያሳዝነው እና የሚገርመው ነገር ሁሌም የሚገርመው ሰው በመንፈሳዊ ህይወት ወይም በመንፈሳዊ ስራ ሳይገናኝ በክፋት በሐሰት ሲያመጽ ነው። አሁን እነዚህ በቅዱስ ጴጥሮስ ላይ በሐሰት ተገኝ ተሰብስበው እንዴት እንዳመፁበት ግርም ይለኛል። ለአመፅ ነው እኮ የሚገናኙት ለአመፅ ነው እንጂ የእግዚአብሔርን መንግሥት ለመውረስ መልካም ስራ ለመስራት አንድ አይሆኑ መልካም ስራ ለመስራት አንድ አይሆንም። የእግዚአብሔርን ስራ፣ መንፈሳዊ ስራ ለመስራት አንድ አይሆንም። ቤተክርስቲያንን ለማጽናት፣ ሃይማኖትን ለማጽናት አንድ አይሆንም። ግን ለማፍረስ በውስጥም በውጭም ነው ሲተናኮሉ፣ ይላሉ ይኖራሉ። ይህ የዲያብሎስ የግብር ልጆች ናቸው፣ እንደዛ የሚያደርጉ የዲያብሎስ የግብር እንጂ፣ እነሱ ሁሉንም የፈጠረ እግዚአብሔር ነው ግን የዲያብሎስን ስራ የሚሰራ ደግሞ በቃ በዚህ ነው የሚታወቀው። ይህ ምን ይባላል? የዲያብሎስ የግብር ልጅ ይባላል። የሰይጣንን ስራ የሚሰራ የዲያብሎስ የግብር ልጅ ማለት የስራ ልጅ። ሰውየው ወይም ሰዎቹ የእግዚአብሔር ፍጡር ናቸው፣ በእግዚአብሔር አርአያና መልክ የተፈጠሩ ናቸው። ግን ግብራቸው ግን ዲያብሎስ የሚሰራው ግብር ነው። ዲያብሎስ የሚሰራው እነሱም አልተጠቀሙ ጠፉ። ቅዱሱ ደግሞ በፈተናው አልፎ ትልቅ ስራ ሰራ። በዘመኑም መልካም አገልግሎት መንጋውንም ጠብቆ የሚቀርበው ቀርቦ የሚርቀውም ርቆ የሚጠፋውም ጠፍቶ ጥሩ ስራ እንደሰራ ይህ ስንክሳር መጽሐፍ በሚገባ አስረድቶናል ማለት ነው። እና ወገኖቻችን ምንጊዜም ቢሆን ምንጊዜም ቢሆን ህይወታችን እንዲባረክ ማንነታችን በእግዚአብሔር ዘንድ የታነጸ ያማረ የተዋበ በመንፈሳዊ የተዋበ እንዲሆንልን የዲያብሎስን ግብር ትተን የእግዚአብሔርን ግብር ወይም የአባቶቻችንን ፈለግ ተከትለን መልካም ስራ መስራት አለብን። ለመንፈሳዊ ስራ መሯሯጥ አለብን፣ መሽቀዳደም አለብን። ለመንፈሳዊ ስራ እንደዛ ነው መሆን ያለበት በእግዚአብሔር ላይ በእግዚአብሔር ቅዱሳኖች ላይ ወይም በቤተ ክርስቲያን ላይ ተንኮል ቢያመጣ አንድ ሰው ያ ተንኮል መልሶ የሚጎዳው ራሱን ነው የሚጎዳው እንጂ ቤተ ክርስቲያን ምን ጊዜም ቢሆን በእግዚአብሔር ቃል ኪዳን በእግዚአብሔር ደም የተመሰረተች ስለሆነች አትጠፋም። በአንድ ደካማ ሰው ግን ያ ክፉ እነዛ ክፉን ክፋትን ለፈጠሯት ክፋትን ለፈጠሯት ለዲያብሎስ ወዮለት ተብሏል። አመፅን ለሚያመጣት ክፋትን ለፈጠራት ። ምክንያቱም ይዘገይ እንደሆነ እንጂ የዛ ክፋትን ያመጣ ሰው ፍጻሜው አያምርም፣ ፍጻሜው አያምርም። ቆይቶ ቆይቶ ይደርስለታል፣ ያ ክፋቱ ዋጋ ይሰጠዋል። እና እነዚህ ሰዎች በቅዱስ ጴጥሮስ ላይ አመፅ የሐሰት የሐሰት ክስ የሐሰት ደብዳቤ ጻፉ ይላል። ጭራሽ የሐሰት ደብዳቤ ሰው በቃ በእግዚአብሔር ላይ ሐሰት አመስ በቃ ቀረ በጣም ያሳዝናል። ሐሰት በቃ ሰማይ ተናደ በቅሎ ወለደ አይነት ወሬ የማለት ነው። እንደዚህ አይነት ወሬ የማይሆነውን ሆነ ብሎ የማውራት የሰይጣን ተንኮል፣ አንዱን ከአንዱ ጋር ማጋጨት ነው። አንዱን ከአንዱ ጋር ማጋጨት፣ ይህ የሰይጣን ነው እና እነዚህ ሰዎች በቅዱስ ጴጥሮስ ላይ የሐሰት ክስት የመሰረቱት ሰዎች የዲያብሎስ ምንድን ናቸው? የግብር ልጅ ዲያብሎስ የሚወደውን ስራ የሚሰሩ የአባታቸውን ምክር ተግጻጽ የማይቀበሉ እውነትን ሲነግሯቸው የማይሰሙ ለመስማትም ጆሮአቸው ክፍት ያልሆነ ልቡናቸው ያልተሰበሰበ ምን ጊዜም ቢሆን ያለ አመስ፣ ያለ ክፋት፣ ያለ ተንኮል የማያድሩ ማለት ነው። አንዱ ሰላም ሲሆንላቸው ሰላም ወዳሎ ነው ሰላሙን ያደፈርሳሉ። ሰላም ህይወታቸው ያልሆነ ማለት ነው እነዚህ በቅዱስ ጴጥሮስ ላይ ያን ያህል ክፋት የሀሰትን ነገር የዘሩ በሀሰት ላይ አንድ የሆኑ አንድነትን የፈጠሩ በሀሰት ላይ እና ወገኖቻችን ይህን ስንክሳምን ጊዜም በዚህ መስመር የምትሰሙ ሁላችሁ ብትሆኑ ምንድን ነው የምላችሁ እኔ ምንም ቢሆን ምንም ቢሆን የሀሰት ተባባሪ እንዳትሆኑ በወሬ እንዳትፈቱ በወሬ በአሉሽ በአሉሽ ወሬ እንዳትፈጡ። ይህ የክርስትና መታወቂያ መገለጫ አይደለም። ባሉ ባሉ ባልታ በወሬ በወሬ ባሉ ባልታ በነገረ ሰሪ እጥፍ የሚል እሱ በአለት ላይ ያልተመሰረተ በአሸዋ ላይ የተመሰረተ ቤት ማለት ነው። ወደው እጥፍ ይላል። እንደገና ደግሞ እኛ ይህን በዚህ እምነት ወይም በዚህ ሃይማኖታችን ያለንው እውነተኛው እግዚአብሔር ስላለ ተስፋ የምናደርገው አምላክ ስላለ የአገልግሎት ዋጋን የሚከፍል እግዚአብሔር ስላለ መከራ በመቀበላችን መልካም ስራ በመስራታችን በመከራ ጸንተን በመኖራችን እግዚአብሔር ዋጋችን ይከፍለናል ማለት ነው። ዋጋችን ይከፍለናል እና ምንጊዜም ቢሆን ሰው እየተገፋ እየተበደለ ከኖረ እያተረፈ ነው የሚኖር ማለት ነው። እያተረፈ ነው ትርፋማ እየሆነ ነው ማለት ነው እና የሚኖረው ሰውን ስንበድል ሰውን ስናሳዝን እንከስራለን፣ እንጠፋለን ማለት ነው። ህይወታችን፣ መላ ዘመናችን ሁሉ ቀበዝባዞች እንሆናለን። ሰላም የሌለን እንሆናለን። ምንም እንኳን ንስሐ ብንገባ ሰላም አይኖረንም። ምክንያቱም ሁል ምንጊዜም ያቺ ክፋታችን ያቺ ስራችን ህሊናችን አትጠፋ ህሊናችን አትጠፋም። በቤተ ክርስቲያን ላይ በመንፈሳዊ ሥራ ላይ ሰው ራሱ ጠፍቶ ሌሎችንም እንዲጠፉ የማድረግ ስራ የማን ነው? የሰይጣን፣ የዲያብሎስ ግብር የግብር ልጅ ያስብላልና ወገኖቻችን ጥንቃቄ ማድረግ አለብን። በተለይ አብሳብሶ ደግሞ በዚህ ጾም በዚህ በአርባ ጾም የፈተና ጾም ነው ክርስቶስ በገዳመ ቆሮንቶስ የተፈተነበትን ብዙ ልዩ ልዩ መከራ ደርሶበታል እነዛ ሁሉ ድል አድርጓል ክርስቶስ እና ምንም አይነት ፈተና ቢመጣባችሁ ምን አይነት ያለ ስማችሁ ስም ቢያወጡላችሁ ያልሰራችሁትን ሰሩ ቢሏችሁ እናንተ በክርስቶስ ከሆናችሁ ማንም አያሸንፋችሁም ማንም ወዮለት ያችን ፈተና ለሚያመጣ ለሱ ለእርሱ ወዮለት ነው የሚለው መጽሐፍ። ወዮለት ለእርሱ ወዮለት ነው የሚለውና በክርስትና ሃይማኖታችን ልንጸና ልንበረታ፣ ብዙ መከራ ልንቀበል፣ ፈተናዎችን በትግስት ልናልፋቸው እኛም ያኛውን ዋጋ እንደምናገኝ አስበን በቤታችን በረከት እንዲገባልን ቅዱሳን በረቃል ኪዳናቸው እንዲጠብቀን ለማድረግ የዲያብሎስን ስራ መተው ነው ያለብን። የዲያብሎስ የግብር ልጅ እንዳንባል፣ እኛ የሰማያዊ አባታችን የቅዱሱ እግዚአብሔር የቸሩ እግዚአብሔር ልጆች ነን። እግዚአብሔር ደግሞ እሱ እግዚአብሔር ሆኖ እያለ በሰው እጅ ተገፋ። በክርስቶስ ላይ መቸም ያልተፈጸመ ነገር የለም። በክርስቶስ ላይ ብዙ አይሁድ ተማከሩበት፣ ጸሐፍት ፈሪሳውያን አመፁበት፣ አደሙበት። ግን በመጨረሻ ሞትን ድል አድርጎ የትንሣኤ በኩል የሆነ ግን እርሱ ነው በመጨረሻ ክርስቶስ ነው። ይህም ሁሉ ያደረገው ደግሞ ለአብነት ነው፣ ለእናንተና ለእኔ መከራ በሌሎች ላይ አታድርሱ፣ ክፋትን አታድርጉ፣ በእናንተ ግን ይሁን ክብር፣ ሞገስ፣ ጸጋ ታገኛላችሁ ለማለት ነው እና እነ ቅዱስ ጴጥሮስ እና አባ ቆዝሙስ የሰማ ናቸው። በዚህ በስንክሳር በየጊዜው በሰላም አረፈ ይላል። መጨረሻ ላይ ደግሞ በሰላም አረፈ ስራውን ሰርቶ ተጋድሎ ተጋድሎውን ፈጽሞ በሰላም አረፈላት ው ፍጻሜ ሲያመር ጥሩ ነው እና የሁላችንም ፍጻሜ ያሳምረልን። ሌላው ይህ የዚህ የኦማን መስካት ቤተክርስቲያን፣ በስደት አገር ላይ ያለች ማለት ለተሰደዱት መጠጊያ ማረፊያ የሆነች ቤተክርስቲያን፣ ተስፋ የሆነች ቤተክርስቲያን ስፋ የእሷ ቻናል ነው። የኦማን መስካት ማህደረ ስብሐት ቅድስት ቤተክርስቲያን የዩቱብ ቻናል ነው። ይህን ቻናል ደግሞ በገንዘብ ባትረዱ ደግሞ እንዲሁ ሸር በማድረግ ሰብስክራይብ በማድረግ ላይክ በማድረግ ማሳደግ አለብን። ይህ ይቻላል እና ቤተክርስቲያኗ በራሷ የምትተዳደርበትን ራሷን የምትረዳበትን አቅም ለመፍጠር መጀመሪያ የእሷን አድራሻ የእሷን አካውንት ማሳደግ፣ ከዛም በኋላ እንግዲህ የእግዚአብሔር መልካም ፈቃዱ ሲሆን ደግሞ ደህና ደህና አገልጋዮችን ትልልቅ አባቶችን እያመጣ ቦታውን ቦታውን እንዲገለግል ያደርጋል። እግዚአብሔር ይችላል እና ሁላችንም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለቤተ ክርስቲያን የግለሰብ አይደለም፣ የቤተ ክርስቲያን ነው። የሚቻለው ሰው በቻለው ነው እግዚአብሔርን የሚያገለግለው ቤተ ክርስቲያንን የሚያገለግለው። ገንዘብ ባንሰጥ ጉልበታችንን ባናበረክት እንኳን ካለንበት ጊዜ የማይፈጅ ስለሆነ ጊዜ የማይፈጅ ሰዓት የማይፈጅ ስለሆነ ላይክ የማድረግ ሰብስክራይብ የማድረጉ ነገር እንዳትረሱ አደራ አላቸዋለሁ። አምላካችን እግዚአብሔር የነ ቅዱስ ጴጥሮስ እና ቅዱስ አባ ቆዝሞስ የእናታችን የወላዲት አምላክ የድንግል ማርያምን በረከታቸውን በሁላችን ላይ ያሳድርብን። አምላክ ክፉ ከመስራት እግዚአብሔር አምላክ ይጠብቀን። መልካም ስራ እንድንሰራ በመንፈሳዊ ሕይወት መንፈሳዊ ዋጋ ለማግኘት እግዚአብሔር አምላክ ክፉ ከመስራት እግዚአብሔር አምላክ ይጠብቀን። የሰውን ሰምቶ ማለፍን አይቶ መታገስን እግዚአብሔር አምላክ ያድለን። ፈተና ከክፉ ነገር ይጠብቀን። ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ሀገራችንን ኢትዮጵያን ጽኑ ሰላም ያደርግልን። በጸሎታቸው አስቡን አትርሱን ያሉት የቤተ ክርስቲያን ልጆች ሁሉ እግዚአብሔር አምላክ ከነቤተሰቦቻችሁ ሁሉ ሰላማቸውን ያብዛልን። የአገልግሎት ዘመናቸውን ያርዝምልን። ለቤተ ክርስቲያናችን እውቀታቸውን፣ ጉልበታቸውን፣ ጊዜያቸውን ሰጥቶ የሚያገለግሉትን እግዚአብሔር አምላክ ድካመ ከንቱ አያድርግብን። የታመሙትን ይፈውስልን። የሞቱትን ነብሳቸውን ይማርልን። በሰላም ያሳደር አምላክ በሰላም እንዲያውልን ከክፉ ነገር እንዲጠብቀን ከሀሰተኛ ከተንኮለኛ፣ ከአመፀኛ፣ ከአድመኛ፣ ከዘረኛ

ስራ ኃጢአት ኢየሱስ ክርስቶስ ሠራዬ ኃጢአተ ኩሉ ሕዝብ ሕዝብ ከማሰ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይጠብቃችሁ እና በሰላም በሰላም ዋሉ። መልካም ቀን